በምስራቅ አፍሪካ በትሪሊዮኖች እየተገነቡ የሚገኙ አስር ግዙፍ ሜጋ ፕሮጀክቶች ምስራቅ አፍሪካ ፈጣን የኢኮኖሚ እድገት እያስመዘገበች ያለች ሲሆን በዓለም አቀፍ ደረጃ በፍጥነት በማደግ ላይ ከሚገኙም አንዷ ናት። የምስራቅ አፍሪካ አጠቃላይ የሀገር ውስጥ ምርት በ25 ወደ 5.7% ያድጋል ተብሎ ይጠበቃል። ይህም በ24 ከነበረበት 5.1% እድገት ይጨምራል። የምስራቅ አፍሪካ እድገት በሚቀጥሉት አመታት ይበልጡኑ ይጨምራል ተብሎ የሚጠበቅ ሲሆን ይሁን እንጂ የአየር ንብረት ለውጥ እዳና የግጭት ተግዳራቶችን መፍታት ዘላቂና ሁሉን አቀፍ እድገትን ለማምጣት ወሳኝ ናቸው። በምስራቅ አፍሪካ ትልልቅ መሰረተ ልማቶችና ግዙፍ ሜጋ ፕሮጀክቶችም በመገንባት ላይ ይገኛሉ። በዚህም ታዲያ ሀገራቱ እንዳዲስ አውሮፕላን ማረፊያዎች፣ የባቡር መስመሮች፣ መንገዶችና የኤኔርጂ መሰረተ ልማት ባሉ ፕሮጀክቶች ላይ በንቃት ኢንቨስት እያደረጉም ነው። ይህ ልማት ኢኮኖሚያዊ እድገትን ለማጎልበት፣ የኑሮ ደረጃ ለማሻሻልና ክልላዊ ውህደትን ለማስፈን ወሳኝ እንደሆነ ተደርጎ ይታያል። በመሆኑም ታዲያ በዛሬው ዝግጅታችን ኢትዮጵያን ጨምሮ በምስራቅ አፍሪካ በግንባታ ሂደት ላይ የሚገኙ በትሪሊየንና በቢሊዮን ዶላሮች ወጪ እየተገነቡ የሚገኙ አፍሪካን ይቀይራሉ ተብሎ የሚጠበቁ አስር ግዙፍ ሜጋ ፕሮጀክቶችን የምናደርሳችሁ ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻ አብራችን አብራችሁን ቆያል። በቅድሚያ ለቻላችን አዲስ ከሆናችሁ እንደዚህ አይነት መረጃዎች እንዲደርሶት ቻላችን ቻናችን ሰብስክራይብ ቪዲዮን ላይክ ማድረግ ቤት ሰውን ወዳጁያል ወደ መረጃው ወሰናችሁ አስረኛ ባጋሞዮ ሜጋ ወደብ በመጀመሪያ በአስረኛ ደረጃ ላይ የምናገኘው በምስራቅ አፍሪካዊቱ ሀገር በታንዛኒያ በግንባታ ሂደት ላይ የሚገኘው አፍሪካን ያሳስራል ተብሎ የሚጠበቀው ግዙፉን በጋሞዩ ሜጋ ወደብን ነው። ይህ የታንዛኒያ ግዙፍ ሜጋ ፕሮጀክት በምስራቅ አፍሪካ የተገነቡ ከሚገኙ ግዙፍ ሜጋ ፕሮጀክቶች መካከል በአስረኛ ደረጃ ላይ ተቀምጠዋል። ይህ የሚገነባው ግዙፉ የባጋሞዩ ሜጋ ወደብ ግንባታ በርካታ ሪዞርቶችና የመዝናኛ ማዕከላት ይኖሩታለን ተብሎ ይጠበቃል። ይህ የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክት አጠቃላይ የግንባታ ወጪ ቢሊዮን ዶላሮችን ይፈጃል ተብሎም የሚጠበቅ ሲሆን ይህም ገንዘብ በመንግስትና በድጋፍ የሚሸፈን መሆኑም ተነግሯል። ፕሮጀክቱን ገንብቶ ለማጠናቀቅም ሁለት አመት እንደሚወስድም ተነግሯል። ይህ ግዙፍ ሜጋ ፕሮጀክት በአሮጌ ወደብ ላይ ያለውን መጨናነቅ ለመፍታትና ታንዛኒያ የምስራቅ አፍሪካ ቀዳሚ የመርከብና የሎጂስቲክስ ማዕከል እንድትሆን የሚያስችላት ነው። ዘጠነኛ ታንዛኒያ፣ ሩዋንዳ፣ የቡሩንዲ የባቡር መስመር ፕሮጀክት ቀጥል በዚህ ዝር በዘጠነኛ ደረጃ ላይ የሚገኘው የምስራቅ አፍሪካ ግዙፉ ሜጋ ፕሮጀክት ይህ በምስሉ ላይ የምትመለከቱት ታንዛኒያን ሩዋንዳ እና ቡሩንዲን የሚያገናኘው ግዙፉ የባቡሩ መስመር ዝርጋታ ግዙፍ ፕሮጀክት ነው። ይህ የባቡር መስመር ዝርጋታ ፕሮጀክት አሁን ላይ ከሞላ ጎደል ግንባታው እየተገባደደ ይገኛል። በሁለት ነጥብ አስራ አምስት ቢሊዮን ዶላር ውጪ እየተገነባ የሚገኘው ይህ ግዙፍ ሜጋ ፕሮጀክት ከአፍሪካ ልማት ባንክ በተገኘው የገንዘብ ድጋፍም እየተገነባ ነው። በአመት 3 ሚሊዮን ሜትሪክ ቶን ማዕድናትን ለማጓጓዝ ያለመ በታንዛኒያና ቡሩንዲ መካከል ያለውን የንግድ ልውውጥ የሚያቀላጥፍ ነው። በተጨማሪም ደግሞ ፕሮጀክቱ ቁልፍ ቦታዎችን የሚያገናኝና የማዕድን የግብርና ምርቶችን በምስራቅ አፍሪካና መካከለኛው አፍሪካ ለማጓጓዝ የሚያስልም ነው። ፕሮጀክቱ በ23 በጀት አመት ግንባታው የተጀመረ ሲሆን በ25 መጨረሻ ይጠናቀቃል ተብሎም ይጠበቃል። ስምንተኛ ዳረ ሰላም መዋንዛ መደበኛ የባቡር መስመር። ሌላኛው በምስራቅ አፍሪካ እየተገነቡ ከሚገኙ ግዙፍ ሜጋ ፕሮጀክቶች መካከል ይህ ዳረ ሰላም መዋንዛ ስታንዳርድ የባቡር መስመር ፕሮጀክት አንዱ ነው። ይህ በታንዛኒያ ግንባታው እየተገባደደ የሚገኘው 1219 ኪሎ ሜትር ዝመት ያለው የኤሌክትሪክ ባቡር መስመር በህንድ ውቅያኖስ ላይ የሚገኘውን የዳረ ሰላም ወደብ በቪክቶሪያ ሐይቅ ላይ ካለው ሙዋንዛ ጋራ የሚያገናኝ ነው። ፕሮጀክቱ በታንዛኒያና በሰፊው የምስራቅ አፍሪካ ቀጠና ያለውን የንግድና የትራንስፖርት አገልግሎት ለማሳደግ ያለመ ነው። በተጨማሪም ደግሞ ፕሮጀክቱ በዳረ ሰላም ወደብና በታንዛኒያ ማዶላ ሀይላንድ መካከል የሸቀጥና የሰዎች እንቅስቃሴ ለማቀላጠፍ እንደ ሩዋንዳ፣ ቡሩንዲ ና ዲሞክራቲክ ሪፐብሊክ ኮንጎ ካሉ ሀገሮች ጋራ የሚያገናኝ ነው። እንደ አውሮፓውያን አቆጣጠር ግንባታው በ222 የተጀመረው ይህ የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክት ቅርብ ጊዜ ግንባታው እንደሚጠናቀቅም ተነግሯል። ሰባተኛ ጁሊየስ ኔሬሬ የውሃ ኃይልማመንጫ ፕሮጀክት ከታንዛኒያ ሳንወጣ ሌላኛው በሰባተኛ ደረጃ ላይ የሚገኘው የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክት በታንዛኒያ እየተገነባ የሚገኘው 2115 ሜጋዋት ኃይል የሚያመነጨው 34 ቢሊዮን ኪቢክ ሜትር ውሃ ማጠራቀም የሚችል ግዙፉ የጁሊየስ ኔሬሬ የውሃ ኃይል ማመንጫ ፕሮጀክት ግድብ አንዱ ነው። የ2115 ሜጋዋት የማመንጨት አቅም ያለው ግዙፍ ፕሮጀክት አሁን ላይ 235 ሜጋዋት ኃይል ማመንጨት መጀመሩም ተነግሯል። ይህ ግንባታውን ድሮፒያን አቆጣጠር በ2015 የተጀመረው የውሃ ኃይል ማመንጫ ፕሮጀክት በቢሊዮን ዶላሮች ወጪ እየተገነባ መሆኑን ይነገርለታል። በመሆኑም ታዲያ ይህ ጁሊየስ ኔሬ የኃይል ማመንጫ ፕሮጀክት ግንባታ ቅርብ ጊዜ ግንባታው እንደሚጠናቀቅም የሀገሪቱ ሚዲያዎች እየዘገቡት ይገኛል። ስድስተኛ የሊጋጋ ስቲል ኮምፕሌክስ ይህ በምስሉ ላይ የምትመለከቱት ግዙፍ ሜጋ ፕሮጀክት በቢሊዮን ዶላሮች ውጭ እየተገነባ የሚገኝ ከዳረ ሰላም በ850 ኪሎ ሜትር ርቀት ላይ በሚገኘው ሉዲዋ አካባቢ እየተገነባ የሚገኝ የሊጋጋ ስቲል ኮምፕሌክስ ግዙፍ ሜጋ ፕሮጀክት ነው። ይህ ግዙፍ ሜጋ ፕሮጀክት በዘንድሮ አመት 25 ግንባታው የተጀመረ ሲሆን በታንዛኒያ ውስጥም ትልቅ የኢንዱስትሪ ፕሮጀክት ነው። ይህ ሜጋ ፕሮጀክት የታንዛኒያ የብረታ ብረት ምርትን ለማሳደግ ከውጭ የሚገቡ ምርቶችን ለመቀነስና ና የስራ እድልን ለመፍጠር ያለመ ነው። ፕሮጀክቱ የታንዛኒያ ኢኮኖሚን በመቀየር በአፍሪካ ማዕድንና ኢንዱስትሪ ዘርፍ ያላትን ቦታ የሚያጠናክር መሆኑም ተነግሯል። ይህ የሊጋጋ ብረታ ብረት ኮምፕሌክስ ለሀገሪቱ ኢኮኖሚ ብሎም ደግሞ ለአፍሪካ በዘርፉ ትልቅ ጠቀሜታ ያለው ሲሆን ፕሮጀክቱን በሁለት ዓመት ውስጥ ለማጠናቀቅም እቅድ ተይዟል። ይህ ግዙፍ ሜጋ ፕሮጀክት ከምስራቅ አፍሪካ በግዝፈቱ የመጀመሪያ ነውም ተብሎለታል። አምስተኛ የኮይሻ የውሃ ኃይል ማመንጫ ግድብ። በምስራቅ አፍሪካ እየተገነቡ ከሚገኙት ግዙፍ ሜጋ ፕሮጀክቶች መካከል በአምስተኛ ደረጃ ላይ የሚገኘው በሀገራችን ኢትዮጵያ ግንባታው እየተገነባ የሚገኘው የኮይሻ ኃይል ማመንጫ ፕሮጀክት ነው። የኮይሻ ኃይል ማመንጫ ፕሮጀክት ግንባታ አሁን ላይ 73.96 በመቶ ላይ የደረሰ ሲሆን ከአዲስ አበባ በ540 ኪሎ ሜትር ርቀት በደቡብ ምዕራብ ኢትዮጵያ በዳውሮ ወረዳ ኮሻ ውስጥ ግንባታው እየተፋጠነ ይገኛል። የኮሻ ግድብ የኦሞ ወንዝን መሰረት አድርጓል። ይህ ግድብ ጊቤ 3 ከተገነባበት ስፍራ በ120 ኪሎ ሜትር ርቀት ላይም ይገኛል። ኮሻ የውሃ ኃይል ማመንጫ ግድብ 201 ሜትር ከፍታ ያለው ሲሆን በየካቲት 2008 ግንባታው የተጀመረው ግድቡ 1 ሺ 800 ሜጋዋት ኃይል የሚያመነጭ መሆኑም ተነግሮለታል። ስድስት ዩኒቶች የሚኖሩት የኮሻ ግድብ 100 ስኩዌር ኪሎ ሜትር የሚሸፍንና 6.5 ቢሊዮን ኪዩቢክ ሜትር ውሃ የሚይዝ መሆኑ ይታወቃል። ይህ ከሕዳሴ ግድብ ቀጥሎ ሁለተኛው ግዙፍ ግድብ አነስተኛ የውሃ ማጠራቀሚያ ያለው ቢሆንም ባለው ከፍታ ምክንያት ከፍተኛ ኃይል የሚያመነጭ መሆኑም ይነገራል። ይህ ከአፍሪካ በሁለተኛ ደረጃ ላይ የሚገኘው ግዙፉ የሀገራችን ግድብ መጀመሪያ ላይ ሁለት ነጥብ አምስት ቢሊዮን ዩሮ እንደሚፈጅ የተነገረ ቢሆንም አሁን ላይ ግን ወጪው ከዛ በላይ እያስወጣ መሆኑም ተነግሯል። አራተኛ አዲስ አፍሪካ ኮንቬንሽንና ኤግዚቢሽን ማዕከል በዚህ ዝርዝር በአራተኛ ደረጃ ላይ የምንመለከተው የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክቶች መካከል በአዲስ አበባ ግንባታው ተገንብቶ ቅርብ ጊዜ የጠናቀቀው ግዙፉ ኮንቬንሽንና ኤግዚቢሽን ማዕከል ነው። ወቅቱ የተለያዩ የውጭ ሀገር እንግዶችና ዲፕሎማቶችን ለማስተናገድ በጥሩ ሁኔታ የተሰራ ሲሆን በውስጡም የንግድ ትርኢትና በርካታ የመሰብሰቢያ አዳራሾችን ያቀፈ ነው። ይህ ግዙፍ በ11 ሺ ሄክታር መሬት ላይ ያረፈውና በሶስት ምዕራፍ ግንባታ ተከፋፍሎ የተገነባው ግዙፍ ሜጋ ፕሮጀክት ደረጃውን የጠበቁ የኮንፈረንስ ና የኤግዚቢሽን አዳራሾች እንዲሁም ደግሞ ከኮንፈረንስ ጋር ተያይዞ የሚያስፈልጉ አገልግሎት መስጫ ተቋማትንም በውስጡ ይዟል። ትልቅ ህንጻ የድልድይ ላይ ሬስቶራንት ግዙፍ የንግድ ማዕከላትን ጨምሮ ዓለም አቀፍ ሆቴልን ይዞ የምዕራፍ አንድ ግንባታው ተጠናቋል። ይህ የምስራቅ አፍሪካ ግዙፍ የኮንፈረንስ ና ኤግዚቢሽን ማዕከል በሌሎች ሀገራት ከፍተኛ ገቢ ያስገኘ ያለውን የኮንፈረንስ ቱሪዝም በሀገራችን ኢትዮጵያ ለማሳደግ ሚናው እጅግ የጎላ ነው። በሲኤምሲ ውስጥ ምቹና ስልታዊ በሆነ መልኩ የተገነባው ይህ ግዙፍ ሜጋ ፕሮጀክት የአዲስ አፍሪካ ኮንፈረንስ ና ኤግዚቢሽን ማዕከል በኢትዮጵያ ና በምስራቅ አፍሪካ በስፋቱም ሆነ በተራቀቀ መልኩ አንደኛ ነው። ሶስተኛ ቢሾፍቱ ሜጋ ኤርፖርት ግንባታ ሶስተኛው በግንባታ ላይ የሚገኘው የምስራቅ አፍሪካ ግዙፍ ሜጋ ፕሮጀክት የኢትዮጵያ አየር መንገድ ከመዲናችን አዲስ አበባ በ40 ኪሎ ሜትር ርቀት ላይ በምትገኘው በኦሮሚያ ክልል በቢሾፍቱ ከተማ እያስገነባ የሚገኘው የአህጉሯችን ግዙፍ ሜጋ ኤርፖርት ግንባታ ነው። ይህ በይዘቱና በአይነቱ ለየት ተደርጎ የሚሰራው ግዙፍ ሜጋ ኤርፖርት በአመት 110 ሚሊዮን ደመኞችን ያጓጉዛል። እንዲሁም ኤርፖርቱ በአንድ ጊዜ 300 አውሮፕላኖችን ማስተናገድ በሚችል መልኩ የሚሰራም ሲሆን በ35 ካሬ ሜትር ላይ የሚያርፍም ነው። ይህ ግዙፍ ዓለም አቀፍ አውሮፕላን ማረፊያ በአሁኑ የግንባታ ዋጋ እስከ 8 ቢሊዮን ዶላር ሊገነባ እንደሚችልም ተነግሯል። በተጨማሪም ደግሞ ሜጋ ኤርፖርቱ በውስጡ ዘመናዊ ሆቴሎች፣ ከቀረጥ ነጻ የግብይት ስፍራና የካርጎ ሎጂስቲክስ ማዕከል እንዲሁም ደግሞ ሬስቶራንት፣ ባንኮችና የተለያዩ የመዝናኛ ስፍራዎችም ይኖሩታል በመሆኑም ታዲያ ይህ የአህጉራችን አፍሪካ ግዙፉ ሜጋ ኤርፖርት ግንባታው እንደ አውሮፓውያን አቆጣጠር በ2029 ይጠናቀቃል ተብሎም ይጠበቃል። ሁለተኛ የጫካ ቤተ መንግስት። በዚህ ዝር የጫካው ቤተ መንግስት በሁለተኛ ደረጃ ላይ ተቀምጧል። ብዙ የተባለለት የኢትዮጵያ መጪው ዘመን ተምሳሌት የሆነው የጫካው ፕሮጀክት በ500 ቢሊዮን ብር የሚገነባ ሲሆን የጫካ ፕሮጀክት ቤተ መንግስት ብቻም ሳይሆን የቅንጦት አፓርትመንቶችን ጨምሮ የተለያዩ ትልልቅ ማዕከላት ያሉት የአረብ ቱጃሮች መኖሪያ መሆኑም ተነግሮለታል። ኢትዮጵያ በዚህ የጫካ ሳተላይት ከተማ ውስጥ ቤተ መንግስት ከ500 ሺህ በላይ ነዋሪዎችን የሚይዝ ቅንጡ አፓርታማ፣ የንግድ ማዕከላት፣ ግድብ፣ ትልልቅ ሰው ሰራሽ ሐይቆች፣ የኬብል ትራንስፖርት፣ ስቴዲየም፣ ባለ አራት ኮከብ ግዙፍ ሆቴል፣ ግዙፍ አምስት ሺህ ሰዎችን መያዝ የሚችል አምፊ ቲያትር፣ እንዲሁም ደግሞ የተለያዩ የመዝናኛ ማዕከላትን አካቶ እንደሚገነባበትም ተነግሯል። በተጨማሪ የጫካው ፕሮጀክት የተለያዩ የእምነት ተቋማት እንደሚኖረውም ተነግሮለታል። አንደኛ ታላቁ የኢትዮጵያ ህዳሴ ግድብ። ይህ ቅርብ ጊዜ ግንባታው ይጠናቀቃል ተብሎ የሚጠበቀው የምስራቅ አፍሪካ ብሎም ደግሞ የአህጉራችን አፍሪካ ግዙፍ ሜጋ ፕሮጀክት በመጠናቀቅ ላይ የሚገኘው ታላቁ ህዳሴ ግድብ ነው። በዚህም ታዲያ አሁን ላይ ታላቁ ህዳሴ ግድብ 99% መድረሱም ተነግሮለታል። እንደሚታወቀው ህዳሴ ግድቡ 17% ለሀገራችን የኃይል አቅርቦት አስተዋጽኦ ማድረግ የቻለም ሲሆን በዚህም ግድቡ 20522 ጊጋዋት በሰዓት ኤሌክትሪክ በማምረት በአጠቃላይ 20 ቢሊዮን ብር ማግኘት የተቻለም ሲሆን ከነዚህ ሽያጮች መካከልም 140 ሚሊዮን ዶላር የሚሆነው ገቢ ወደ ውጭ ከተላኩ የኤሌክትሪክ ሽያጮች የተገኘ መሆኑን ቅርብ ጊዜ ተነግሯል። በተጨማሪም የህዳሴ ግድባችን ሶስተኛውና አራተኛው ታርባኞች ስራ የጀመሩም ሲሆን በዚህም ሌሎች ዩኒቶች በተያዘላቸው የጊዜ ገደብ እየተከናወነ መሆኑን ተነግሯል። በዚህም ይህ ቅርብ ጊዜ ግንባታው የሚጠናቀቀው ህዳሴ ግድባችን ሙሉ ለሙሉ ኃይል ማመንጫ ሲጀምር ሶስት መቶ ሚሊዮን ዶላር ከኤሌክትሪክ ሽያጭ የማስገኘት አቅም እንዳለውም ይነገራል። ግድቡ ከባለፈው አመት ጀምሮ ኃይል እያመረተ ወደ ውጪ እየላከ መሆኑም ሲዘገብ ቆይቷል። ግድቡን ገንብቶ ለማጠናቀቅም በአጠቃላይ ከ4 ቢሊዮን የአሜሪካ ዶላር በላይ እንደሚያስፈልግም መረጃዎች ያሳያሉ። የተከበራችሁ የሁሉ ዴይሊ ቤተሰቦቻችን፣ የዛሬው ዝግጅታችን ይህን ይመስላል ነበር ባደረስናችሁ መረጃ እንደተደሰታችሁበትና ስለነዚህ በምስራቅ አፍሪካ እየተገነቡ የሚገኙ ግዙፍ ሜጋ ፕሮጀክቶች በቂ መረጃ እንደወሰዳችሁበት ተስፋ እናደርጋለን። የዛሬውን አበቃን። በቀጣይ ለናንተ የሚያስገርሙ የሚያዝናኑና ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።